በስመ አብህ ወወልድ ወመንፈስ ቅዱስ አሃዶ አምላክ። የተወደዳችሁ የሎል እግዚአብሔር ቤተሰቦች እንደምንዋላችሁ እንደምንለይሳ ደረሳችሁ። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ሎል እግዚአብሔር ስሙ የተመሰገነ ይሁንልን። ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንደ እግዚአብሔር አምላካችን በጎ ፈቃድ ዛሬ የምንማማረው የጻድቁ አባታችን የአቡነ ተክለ ሃይማኖትን ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ዕለት ምን ያደረጉበት ዕለት ነው? እናትና አባታቸው ማናቸው? ምን አይነት ተጋድሎን ተጋደሉ? የረፍታቸው ነገርስ እንደምንድነው ነው የሚለውን አጠር አድርገን እንማማራለን ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት አባቱ ጸጋ ዘአብ ይባላል። እናቱ ደግሞ እግዚአብሔር ትባላለች። እናታችን ቅድስት እግዚአርያ መካን ስለሆነች ጸጋ ዘአብም በአንድነት ሆነው ልጅ ስጠን እያሉ እግዚአብሔር አምላክን ሲማጽኑ ይኖሩ ነበር። ታዲያ በዚህ ነገር እያሉ ታዲያ የዳሞት ገዢ ሞተለሚን የሚባለው ሰይጣን አነሳሳውና የሸዋን አውራጃዎች እስከ ጅማ ድረስ እስከ ገዛ ድረስ የሀገር መኳንንቶችም ሁሉ በየተራቸው ሚስቶቻቸውን ይሰጡት ነበረ። ድምግባት ያላቸውን ሴቶች ያገኘ እንደሆነ ቁባቶቹ ያደረጋቸው ነበረ። ወደ ጸላልሽ ደርሶ ብዙ ክርስቲያኖችን ገደለ። ብዙ ሴቶችንም ደግሞ ማርኮ ነበረ። ጸጋ ዘአብም ይህንን ሲመለከት ከግድያ ፍራት የተነሳ ሸሸ። ያን ጊዜ አንድ ወታደር ተከተለው። እርሱ ጸጋ ዘአብ ወደ ባህር ተወርውሮ ገባ። በእግዚአብሔርም ፍቃድ ታዲያ በባህር ውስጥ ሆኖ ተሸሸገ። ከግድያው አመለጸ ከመሞት ተረፈ። በዚህ ጊዜ ግን ሚስቱ እግዚአርያን ግን ወታደሮቹ ይዟት ነበረ ማረኳት። ወደ ሞተለሚን አደረሷት። ሞተለሚን ባያት ጊዜ ውበቷንና ላይዋን አደነቀ እጅግም ደስ ተሰኘ። በልቡም እጅግ ደስ ብሎ የእርሷን ፍቃድ ሳይጠይቅ የጋብቻ ስርዓትን ማዘጋጀት ጀመረ። ለሰር መኳንንቶቹ ህዝቡ ሙሉ እንዲሰበሰቡ መልእክትን ላከ። እናታችን ቅድስት እግዚሐርያም ይህንን በሰማች ጊዜ በብዙ ለቅሶ በብዙ ዋይታ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፉ ተሸክሞ ከዳሞት ሀገር አንስቶ ወደ ምድረ ዞራሬ አድርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ በኩል አቁማት ወደ ጸጋ ዘአብም በቤተ መቅደስ የማዕጠንቱን ስርዓት እያከናወነ ከማዕጠንቱ ጋር በወጣ ጊዜ እንደተሸለመች ቆማ አያት። ነገር ግን ሚስቱ እግዚእ ሐረያ እንደሆነች አላወቀም። በሚመለከታት ጊዜ አድንቆ በልቡ ይቺ የት ምንድናት? ወደዚህ ስማና መጣት ማናት? ከየትናት? ብሎ በልቡ አስበ የማዕጠንቱን ስራ ጨርሶ እስከሚጠይቃት ድረስም ጓጓ። ቅዱስ ጸጋ ዘአብ የማዕጥንቱን ስራ ጨርሶ በወጣ ጊዜ ጠየቃት፣ ከእግዚአርያ እንደሆነች አወቅ አገኛት። እርሷም ከመጀመሪያው እስከመጨረሻው ድረስ እግዚአብሔር አምላክ ያደረገላትን ቅዱስ ሚካኤል ያደረገላትን ነገር ሁሉ ለባሏ ለጸጋ ዘአብ ነገረችው። የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የምስራችሁን አበሰራቸው። የዜናው መሰማት ለዓለም ሁሉ የሚደርስ የተባረከ ልጅ ትወልዳላችሁ ብሎ የምስራችሁን አበሰራቸው። ከዚያ በኋላ ከጥቂት ቀኖች በኋላ ይህ ቅዱስ አድቋ አባታችን አቡነ ተክለ ሃይማኖት ተጸነሱ በታህሳስ ወር በ24 ቀን ተወለደ በፀጋ ዘአብና በእናታችን በእግዚእ ኃረያ ቤት ታላቅ ደስታ ሆነ ከዘመዶቻቸው ጋር ከጎረቤቶቻቸው ጋር ደስ አላቸው ቤታቸው በደስታ ተመላ በክርስትና ጥምቀትም ወደ ቤተ መቅደስ ባስገቡት ጊዜ ስሙን ፍስሐ ጽዮን ብለው ሰየሙት ሕፃኑም ባደገ ጊዜ ተአምራትን እያደረገ እውቀትንና ኃይልንም ተመልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ድቁና ይሾሞ ዘንድ አባ ጌርሎስ ወደተባለ ተባለ ጳጳስ ወሰዱት። በዚያን ዘመን በዛጉዌ መንግሥት የእስከንድርያ ሊቀ ጳጳስ አባ ብንያሚን ነበረ። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተናገረለት። ለእግዚአብሔር አንደበት ይሆናል፣ እግዚአብሔርን የሚያገለግል ብዙዎችን ለማመን ወደ ማመን የሚያመጣ የተባረከ የተቀደሰ ልጅ ይሆናል ብሎ አጳሱ ትንቢትን ተናገረለት። የድቁና ሹመትንም ተቀብሎ ወደ ሀገሩ ተመለሰ። ታዲያ ጻድቅ አባታችን አቡነ ተክለ ሃይማኖት ጎልማሳ በሆነ ጊዜ አዋራዊትን ሊያድን ወደ ዱር ሄደ። ቀትርም ሲሆን ታዲያ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ መልኮ የሚያምር ጎልማሳ አምሳል ሆኖ በቅዱስ ሚካኤል ክንፍ ላይ የተገለጠለትና እንዲህ አለው። ወዳጅ ህይወት አትፍራለው። እንግዲህ የኃጢአተኞችን ነፍስ ወደ ህይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ስም ቀድሞ ፍሳ ጽዮን ነበረ፣ አሁን በኋላ ግን ተክለ ሃይማኖት ይሁን እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናት ማዕፀን ጀምሮ መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንንም ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንትንም ከሁሉ ቦታ ታሳድዳቸዋለ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናገረው። ገና በጎልማሳነት እድሜያቸው ይህንን ቃል ኪዳን ሰጣቸው። ጻድቁ አባታችን ወደ ቤቱ በተመለሰ ጊዜ ገንዘቡን ሉ ሁሉ ለድሆችና ለምስኪኖች በተነ። ሰው ዓለምን ሁሉ ቢያተርፍ ነብሱን ቢያጠፋ ምን ይጠቅመዋል? እያለ ቤቱን እንደተከፈተትቶ ትቶ ምርኩዙን ብቻ ይዞ በሌሊት ወጣ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ ሀገር ሁሉ ወንጌልን መስበክ ጀመረ። አስራ ሁለት ሺህ ሶስት መቶ ነፍስ ያህል አጠመቀ። ለጣዖት የሚሰዉትንም ሁሉ ሻረ። በውስጡ የሚኖሩ አጋንንት እስከሚሸሹ ድረስ አጸዶቻቸውን ሁሉ ቆርጠ፣ ብዙ ሺህ ነፍሳትን ካለማመን ወደማመን አመጣቸው። ወደ ዳሞት ምድር ሄዶ ብዙ ማርተኞችንና አስማተኞችን፣ ጠንቋዮችን ሁሉ አሳመነ። ከሃዲውን ሞተለሚንም ብዙ ወራቶችን ተቃወመው። በሚቃወመው ጊዜ ታዲያ ያ ሞተለሚን በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል የወረውረው ነበረ። እርሱ ግን በደና ይመለሳል። ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። ያ ሞተለሚን በተሰቃየም ጊዜ ታዲያ አባታችንን ለመነው። እርሱም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አሳምኑ አዳ ነው። የተጠመጠመበትንም ጦር ፈታለች። ቀናውን መንገድ የሚያጣምሙ ሟርተኞችን አጠፋቸው። በጌታችን በኢየሱስ ክርስቶስ ስም ያደረገውን ድንቅ ታምራቱን አይተው ብዙ የሀገሩ ሰዎች ሁሉን ትተው ከንጉሳቸው ጋር አመኑ። የክርስትና ጥምቀትን ማጠመቃቸው ቤተ ክርስቲያንም ሰርቶላቸው የቤተ ክርስቲያንን ስርዓት አስተማራቸው። በቅናቸው ሃይማኖት አጸናቸው። ከዚህ ሁሉ ጋራ በጾም በጸሎት፣ በስግደት ሁል ጊዜ ያለማቋረጥ ተጠምዶ ይጋደል ነበረ። በኤልያስ ሰረገላ ላይ ተቀምጦ ወደ አምሃራ ሀገር ሄደ። በገድል ተጸምዶ ወደሚኖረ መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአባ በጸሎተ ሚካኤል እሳቸው ባሉበት ገዳም ዐሥራ ሁለት ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ አባ ኢየሱስ ሞዓ የእግዚአብሔር መልአክ እንዳዘዘው ወደ ርዛ ወደዛ ሄደ። ከእነርሱም የምንኩስናን ልብስ ቀሚስንና ቅናትን ተቀበለ። ከዚያም በኋላ ወደ ደብረ ዳሞ ሄደ። ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐንስ ዘንድ ቆብንና አስኬማን ተቀበለ። ሁለተኛም ደግሞ ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳቱ ቡራኬን እንደዚሁ አሁንም ተቀበለ። ከዚያም ወደ ሸዋ ምድር ተመልሶ የአባት ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በወግዳ በረሃም በአንድነት ኖሩ። ከዚያም ግራሪያ ወደሚባል ሀገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበረ። ከጥቂት ቅጠልም በቀር እህልንም አይቀምስም መጠጥም ያይጠጣም ነበረ። መጠጊያ ሰርቶ ከቆመ ሳይቀመጥ ከዘረጋ ሳጥፍ ምንም አይነት መደግፍን ሳይደግፍ ቆሞ ለመጸለይ አስቦ ጻድቁ አባታችን አቡነ ተክለ ሃይማኖት ከፊትም ከኋላም ከቀኝም ከግራም ፍላጻዎችን ተክለ በስዕል አድኖ ላይ እንደምንመለከተው ማለት ነው። አስተውሉ። ያንን አድርጎ ጻድቁ አባታችን አቡነ ተክለ ሃይማኖት እግሩ ከቀልጥሞ እስኪሰበር ድረስ ሰባት ዓመት ሙሉ ቆሞ ጸሎትን አደረሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጻድቁ አባታችን ወደ አቡነ ተክለ ሃይማኖት መጣ። እንዲህም አለው ወዳጄ ሆይ አንተ በመከራዬ መሰልከኝ እኔም ደግሞ በመንግሥቴ ከእኔ ጋር አንድ እንድትመስል አደርግሃለሁ። እነሆ የዚህ ዓለም ድካም ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህ መንግስተ ሰማያትን ትወርስ ዘንድ ና አለው። መንግስተ ሰማያትን ትወርስ ዘንድ ና አለ። ይህም ብቻ አይደለም እነሆ ስምህን ለሚጠራ፣ መታሰቢያህን ለሚያደርግ፣ ገድልህን ለሚጽፍ፣ ለሚያነበው፣ ለሚሰማው፣ ቤተ ክርስቲያንህንም ለሚሰራ፣ በስም መባ ለሚሰጥ፣ ለድሆችና ለጾም አዳሪዎች ለሚመፀውተው፣ በመታሰቢያህም ቀን ለሚቆርብ፣ ስለአንተ በጎ ስራ ለሚሰራ ሁሉ እኔ እስከ አስር ትውልድ ብር እልሃለሁ አለው። ዛሬ ስማቸውን ስንጠራ ገድላቸውን ስንሰማ ስናሰማ ቤተ ክርስቲያንን በስማቸው ስንሰራ መባ ስንሰጥ በቃል ኪዳናቸው እንታቀፋለን፣ እስከ አስር ትውልድ እንማራለን። በዕለተ ቀናቸውም ደግሞ እንደዚሁ ወደ ቅዱስ ስጋው ወደ ክቡር ደሙ ቀርበን ስንቆርብ እስከ አስር ትውልድ እንማራለን። ይህንን ካላቸው በኋላ አባታችንም እጅግ ደስ አለው። ለጌታችንም ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ጤት ታመመ። ዕድሜውም ታዲያ ዘጠና ዘጠኝ ዓመት ከስምንት ወር ከአንድ ቀን ሆኖት ነሐሴ ሀያ አራት ቀን በለመለመ እርጅና አረፈ። ጻድቁ አባታችን አቡነ ተክለ ሃይማኖት በእውነት ክብር ለአምላካችን ይሁን።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 ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።